ሰላም ጤና ይስጠልን። ውድ የተከበራችሁ የዓለም ተመልካቾች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ባላችሁ መሰረት ከብርኬ ጋር የሰራን ነው ፕራንክ ላረገው ለ

ምንም የሚያስጨንቅ ነገር አለ? ምን ነው? በሰላም ና ጨንቋኛል። እኔ ለማይጭነቅሽ እኔ ማለት እኮ እ አንቺ ነሽ አንቺ ማለት እኔ ነኝ።? ምንም ማለት አይደለም። የተሰማሽን ንገሪኝ። ምን ችግር አለ? የተፈጠረ ችግር አለ? ቤት የገጠመሽ ነገር አለ? ምንድን ነው? እንግዲህ ሰፈር ላይ ስወጣ ስገባ የሚያስቸግረኝ ልጅ አለ። እንዴት? የሚያስቸግረኝ ልጅ አለ አንቺን ያስቸገረሽ ስትወጪ ስትገቢ ቤት? በምን ምክንያት ምክንያቱ ምንድን ነው? ይጠቅስሻል ነው ጀነጅንሻል? ነው ወይስ ሱቅ ሄደሽ ስትመጪ ወደ ቤት እንዳትገቢ ያረሳሳሻል ነው? ምንድን ነው ችግሩ ምንድን ነው የሚልሽ ላግባሽ ኧረ! የማይመስል ነገር የምርሽን ነው? እሺ ምን ብሎ ነው ላግባሽ የሚልሽ እ ደግሞ ልጁ የሆነ የሚያስጠላ ነገር ነው። አንች አልወደድሽው፣ አይመጥንሽም። በቃ ካልወደድሽው እኔም አልፈለግህም ማለት ነው ያለብሽ አንቺ። እንደዛ ብለሽ ነገርሽዋል? አልነገርኩትም፣ ግን ልጁ በጣም ነው የሚያስጠላው። ለምን ለምን ለምን ለምን ለምን ለምን ነው የሚያስጠላው? ንገሪኛ። ምን የበደለሽ ነገር አለ? ወይስ እንደዚህ ይዞ ምናምን ተሸክሞሽ ሊሄድ ሞክሯል? ሊጠልፍሽ ሞክሯል? ምንድን ነው? ምንም ደስ አይደል፣ ብቻ ያስጠላኛል። ደብሮሻላ? አንቺ ከደበረሽ ደግሞ እኔም ይደብረኛል ማለት ነው። ስለዚህ ምን ማድረግ ነው ያለብን? እኔ እና አንቺ ሄደን ልጁን ታሳይኛለሽ። እኔ እኮ ከአንተ ጋር ከሆንኩ ልጁ እንትን ይላል። ምን ከእኔ ጋር ከሆንሽ አንቺ እሱ ምን ይላል? ይተውሻል እርግጠኛ ነሽ? እና እኔ ለዛ ክፍት አይደለሁ እንዴ? ምን ችግር አለው አለም። ለዚህ ጊዜ ካልሆንኩኝ ለመቼ ልሆን ነው እመቤቴ? ነው ሄዳለሁ። ችግር የለምሽ። አንቺ የእኔ ጓደኛ እንደሆንሽ እነግረዋለሁ። የሚያስቸግርሽ ነገር ከሆነ ደግሞ ያው እኔ እናሱ እናወራበታለን ማለት ነው። ስለዚህ ምንም ምንም ምንም አያሳስብሽ። እሺ አለ። እኔ ሄዳለሁ። እሷ የእኔ ጓደኛ ናት። እንዳትነካት እንዳትቀባት እለዋለሁ። ያ ከሆነ የሚፈልገው እሱ አደርጋለሁ። ምንም እንዳያሳስብሽ። አይዞሽ። ምንም ችግር የለውም ማለት ነው። እሺ እንደው ወድ ግን ታውቃለህ? አረ በጣም በጣም አውቃለሁ፣ ማርያምን በጣም አውቃለሁ። አመሰግናለሁ። እሺ እናቴ፣ ቴንኪው።